በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ከ23 ዓመታት በላይ ባልደረቦቻቸውን በወህይ በጥበብና በእዝነት ሲመሩ ነበር። ነገር ግን እርሳቸው ካለፉ በኋላ አንድ ከባድ ጥያቄ ተነሳ። እስልምናን የመጠበቅ ህዝቦቹን የመጠበቅና ተልእኮውን የማስቀጠል ኃላፊነት ማን ሊሸከም ይችላል? የሚል መልሱም የሆነው ገና ከመጀመሪያው ከነቢዩ ሰለላሁ አለይህ ወሰለም ጋር አብሮ የተራመደው የቅርብ ጓደኛቸውና ታማኝ ደጋፊያቸው የነበረው የእስልምና የመጀመሪያው ኸሊፋ አቡበከር አስሲዲቅ የሚል ነበር። ስራቸውን አላህ ይውድድላቸውና፣ አቡበከር ረዲየላሁ አንሁ የተወለዱት ነቢዩ ሰለላሁ አለይህ ወሰለም ከተወለዱ ከሁለት ዓመት በኋላ በ573 ነበር። ትክክለኛው ስማቸው አብዱላህ ብኑ አቢ ቆሃፋ ሲሆን በብዛት ግን የሚታወቁት አቡበክር ረድየላሁ አንሁ በመባል ነበር። አቡበክር ሲዲቅ ረድየላሁ አንሁ በመካ ማህበረሰብ ውስጥ ማዕከላዊ ሚና ይጫወቱ ከነበሩ ከተከበሩ የቁረይሽ ጎሳ አባል ነጋዴዎች ውስጥ ነበሩ። አቡበክር ሲዲቅ ረድየላሁ አንሁ ከወጣትነት ጊዜያቸው ጀምሮ በታማኝነት በደግነት፣ መልካም ስምን አትርፈዋል። በባህሪያቸው የዋ። የዋህ በንግግራቸው ለስለስ ያሉ በመርህ ደረጃ ግን የጸኑ ሰው ነበሩ። በነጋዴነታቸው ስኬታማ የነበሩ ቢሆንም ነገር ግን እንደ አብዛኛዎቹ የቁረይሽ ባለሀብቶች ልባቸው ደንዳና አልነበረም። ለጋስ ነበሩ። ብዙውን ጊዜ ሀብታቸውን የተቸገሩትን ለመርዳት ያውሉ ነበር። የህዝባቸውን ታሪክና የዘር ግንድ የሚያውቁ ምሁር ነበሩ። ከእስልምና በፊት በነበረው አረቢያ የቤተሰብና የጎሳ ትስስር በጣም አስፈላጊ በሆነበት በዚያ ጊዜ ይህ እውቀት ተጽዕኖ አሳዳሪነትንና ክብርን አስገኝቶላቸዋል ከምንም ነገር በላይ ግን አቡበከር ረዲያላሁ አንሁ የሚታወቁት በታላቅ ነገር ነበር በተፈጥሯዊ የልብ ንጽህና ከእስልምና በፊትም ቢሆን ጣዖታትን አያመልኩም አልኮልም አይጠጡም ነበር በመካ ከተለመዱ አጸያፊ ድርጊቶችም የራቁ ነበሩ። ተወዳጅ ጓደኛቸው ሙሐመድ ሰለላሁ አለይህ ወሰለም የነቢይነት ጥሪ በደረሳቸው ጊዜ አቡበከር በመጀመሪያ ምላሽ ከሰጡት ውስጥ አንዱ ነበሩ። ሳያመነቱና ጥያቄ ሳያበዙ አመኑ። እምነታቸው በጣም ጽኑ ስለነበር ነቢዩ ሰለላሁ አለይህ ወሰለም አስሲዲቅ፣ እውነተኛው፣ የእውነት አረጋጋጩ የሚል ስያሜ ሰጧቸው። ሁለቱም በዋሻው ሳሉ ለጓደኛዋ ትዘን አላህ ከእኛ ጋር ነውና፣ ባለጊዜ አላህም መረጋጋትን በእርሱ ላይ አወረደ። ሱረቱ ተውባ ምዕራፍ 9 አንቀጽ 40። የሰሐባ ከአቡበክር ውጭ ሌላ አልነበርም። የአቡበክር ረዲየላሁ አንሁ ህይወት ከነቢዩ ሰለላሁ አለይሂ ወሰለም ህይወት የማይለይ ሆነ። እርሳቸው ተከታይ ብቻ አልነበሩም። እርሳቸው ጠባቂ፣ ደጋፊና የእምነት ወንድም ጭምር ነበሩ። ሙስሊሞች ገና ደካማ ሳሉና በመካ ጎዳናዎች ላይ ስቃይ ሲደርስባቸው አቡበከር የተጨቆኑትን ነፃ ለማውጣት ሀብታቸውን አውጥተዋል። ከእነዚህም መካከል የእስልምና የመጀመሪያ መዓዚን የሆነው ኢትዮጵያዊው ባሪያ ቢላል ኢብኑ ረባህ ይገኝበታል። አቡበከር ቢላልን ሲሰቃይ ሲያዩ መታገስ አልቻሉም። ነፃነቱን ገዝተው ነፃ አወጡት። አቡበከር ሲዲቅ ረዲየላሁ አንሁ በየደረጃው ከነቢዩ ሰለላሁ ዓለይሂ ወሰለም ጎን ቆመዋል። በበድር፣ በእሁድና በሁነይን ጦርነት ጊዜ አቡበከር እዚያ ነበሩ። በሁደይቢያ ሌሎች ሲያመነቱ እርሳቸው ጸንተዋል። በተቡክ ነቢዩ ሰለላሁ ዓለይሂ ወሰለም ለበጎ አድራጎት ጥሪ ሲያደርጉ አቡበከር ንብረታቸውን ሁሉ አምጥተው ቤታቸው ውስጥ ምንም ነገር አላስቀሩም ነበር። ነቢዩ ሰለላሁ ዓለይሂ ወሰለም ለቤተሰብህ ምን ተውክላቸው ብለው ሲጠይቁ አቡበከር አላህንና መልእክተኛውን ተውኩላቸው በማለት ነበር የመለሱት። በጣም አስቸጋሪ በሆኑ ጊዜያትም እንኳ እምነታቸው አልተናወጠም። ነቢዩ ሰለላሁ ዓለይሂ ወሰለም በምሽት ጉዞና እርገታቸው ኢስራ እና ሚዕራጅ በተወሰዱ ጊዜ ብዙ ሰዎች ተጠራጠሩ። አቡበከር ግን ባህሪያቸውን በሚገልጹ ቃላት መለሱ። እንዲህም አሉ ሙሐመድ ሰለላሁ ዓለይህ ወሰለም ከተናገሩት እውነት ነው አሉ። ከዚያ ቀን ጀምሮ አስሲዲቅ በመባል ይጠሩ ጀመር። ነቢዩ ሰለላሁ ዓለይህ ወሰለም ወደ መዲና ለሂጅራ ሲዘጋጁ አቡበከርን ለጉዞ አጋርነት መረጡ። ቁረይሾች እነሱን ለመያዝ በጣም እያሰሱ ሳለ አብረው ሰውር ዋሻ ውስጥ ተደብቀው ነበር። አቡበከር በጣም ሰግተው ነበር። ለራሳቸው ህይወት ሳይሆን ለአላህ መልክተኛ ሰለላሁ አለይህ ወሰለም ነበር የተጨነቁት። ሆኖም ነቢዩ ሰለላሁ አለይህ ወሰለም አትዘን አላህ ከእኛ ጋር ነውና በማለት አረጋጓቸው። ይህ ጓደኝነት በህይወት ውስጥ ብቻ ሳይሆን በሞትም ጭምር ነበር። ምክንያቱም አቡበከር ረዲያላሁ አንሁ ከነቢዩ ሰለላሁ አለይህ ወሰለም ጎን በመዲና ይቀበራሉና ነው። ነቢዩ ሰለላሁ አለይህ ወሰለም ሲያልፉ በኡማ ውስጥ ትርምስ ተፈጠረ። ብዙዎች ማመን አቃታቸው። ዑመር ኡመር ብኑ ልኸጣብ በራሳቸው ራሳቸው በድንጋጤ ነቢዩ ሰለላሁ ዐለይሂ ወሰለም እንዳልሞቱና እንደ ሙሳ ዐለይሂ ሰላም ጌታቸውን ለማግኘት ብቻ እንደሄዱ ተናገሩ። አቡበከር ግን በረጋ መንፈስ መንፈስና ግልጽነት በሰዎች ፊት ቆመው እንዲህ የሚለውን የቁርአን አንቀጽ አነበቡ። ሙሐመድም ከበፊቱ መልእክተኞች በእርግጥ ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። ታዲያ ቢሞት ወይም ቢገደል ወደኋላችሁ ትገለበጣላችሁን? ወደ ኋላው የሚገለበጥም ሰው አላህን ምንም አይጎዳም! አላህም አመስጋኞችን በእርግጥ ይወዳል። አሊ ኢምራን ምዕራፍ 3 አንቀጽ 144። በእነዚህ ቃላት እውነታው ሰረጸ። ነቢዩ ሰለላሁ ዓለይሂ ወሰለም ወደ ጌታቸው ተመልሰዋል፣ ነገር ግን የእስልምና ተልእኮ አልቀረም። ከዚያም አማኞች ማን እንደሚመራ ለመወሰን ወደ ሰቂፋ ተሰበሰቡ። ውይይትና ምክክር ካደረጉ በኋላ አቡበከር ረዲየላሁ ዓንሁ የእስልምና የመጀመሪያ ኸሊፋ አድርገው መረጡ። አመራራቸው ወዲያውኑ ፈተና ውስጥ ወደቀ። አረብ ሀገራት ተረበሹ። አንዳንድ ጎሳዎች ነቢዩ ሰለላሁ ዓለይሂ ወሰለም ከሞቱ በኋላ እስልምናን ትተዋ ፈነገጡ። ሌሎች ደግሞ በነቢዩ ሰለላሁ ዓለይሂ ወሰለም ህይወት ውስጥ ብቻ ነው ብለው ዘካ ለመክፈል እምቢ አሉ። እንደ ሙሰይሊመተል ከዛብ ያሉ ሐሰተኛ ነቢያት የእስልምና መልእክት ለመቃወም ተነሱ። ብዙዎች አቡበከርን ገራገር እንዲሆኑ፣ እንዲደራደሩ፣ የጎሳዎችን የዘካ እምቢተኝነት እንዲቀበሉ መከሯቸው። እርሳቸው ግን ጸንተው ቆሙ። በአላህ እምላለሁ ለነቢዩ ሰለላሁ ዓለይሂ ወሰለም ዘካ አድርገው ይሰጡት የነበረውን ገመድ እንኳ ቢከለክሉኝ ለእሷ አታገላቸዋለሁ በማለት ቁርጠኛ አቋማቸውን ገለጹ። ጽናታቸውም የእስልምና ምሰሶዎች ከውድቀት አዳነ። የሙስሊሞች ድክመት ቢኖርም እንዲሁም በመዲና ዙሪያ ስጋት ቢፈጠርም አቡበከር ረድያላሁ አንሁ የነቢዩ ሰለላሁ ዓለይሂ ወሰለም ትዕዛዝ የሚከበር መሆኑን አጽንኦት ለመስጠት ነቢዩ ሰለላሁ ዓለይሂ ወሰለም ከመሞታቸው በፊት ያዘጋጁትን የኡሳማ ኢብኑ ዘይድ ጦር ዘመቻ ላኩ። ከዚያም የክህደት ጦርነቶች የሪዳ ጦርነቶች መጡ። በእነዚህ ከባድ ጦርነቶች ውስጥ ነበር ቁርአን ሐፊዞችን ጨምሮ ብዙ ሰሃባዎች ሸሂድ የሆኑት። በዚህም ሳቢያ ቁርአን እንዳይጠፋ ያሰጋቸው አቡበከር ረዲየላሁ አንሁ የዑመርን ረዲየላሁ አንሁ ምክር ተቀብለው ቁርአን አንድ ሙስሐፍ ሆኖ እንዲዘጋጅ አዘዙ። ይህ ውሳኔ የአላህን ቃል ለትውልድ ሁሉ ተጠብቆ እንዲቆይ አድርጓል። የአቡበከር ረዲየላሁ አንሁ የኸሊፋነት ዘመን የዘለቀው ለሁለት ዓመት ብቻ ቢሆንም በዚያች አጭር ጊዜ ውስጥ የሙስሊሞችን አንድነት አስጠብቀው

አቡበከር ሲዲቅ ሲዲቅ ረዲየላሁ አንሁ የሙስሊሞች መሪ ቢሆኑም ቀለል ያለ ኑሮ ነበር የሚመሩት። የተጣፉ ልብሶችን ለብሰው ጎዳናዎች ላይ በትህትና ይራመዳሉ። ብዙ ጊዜም ባሎቻቸው ለሞተባቸውና ወላጅ አልባ ለሆኑ ህፃናት ምግብ ይወስዱ ነበር። ኸሊፋ ሆነው እያገለገሉም ቢሆን የጎረቤቶቻቸውን ፍየሎች ያልቡላቸው ነበር። አንዳንዶች ያቆማሉ ብለው ቢያስቡም፣ እኔ ኸሊፋ በሆንም ከዛ በፊት ስሰራ የነበረውን አልተውም በማለት ነበር የተናገሩት። አቡበከር ረዲየላሁ አንሁ ይህችን ዓለም በሚለቁበት ጊዜ ሀብትና ቤተ መንግስት አልነበራቸውም። ከግምጃ ቤት የወሰዱትን ትንሽ ገንዘብ እንዲመለስ አዘዙ። የቀብር ከፈናቸውም ቀለል ያለ ሲሆን የመጨረሻ ማረፊያቸውም ከተወዳጁ ነቢይ ሰለላሁ ዐለይሂ ወሰለም ጎን በመዲና ነበር። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት እንዲህ ብለዋል። ከጌታዬ ሌላ የቅርብ ጓደኛ ወይም ኸሊል አድርጌ በወስድ ኑሮ አቡበከርን ኸሊል አድርጌ የይዘው ነበር። ይህ በመካከላቸው ያለውን ፍቅር ማሳያ ነበር። በዚህ ዓለም የታየ በሚቀጥለው ጊዜም በአላህ ህዝነት የሚቀጥል ወንድማማችነት ነበር። አቡበከር ሲዲቅ ረዲየላሁ አንሁ የመጀመሪያው ኸሊፋ ብቻ አይደሉም፤ ሌሎች ሲያወላውሉ የጸኑ፣ ሌሎች ሲጠራጠሩ የእውነት ድምፅ መሆን የቻሉ፣ እስልምና አደጋ ሲደርስበት ጋሻ የሆኑ ታላቅ ሰው ነበሩ። እውነተኛ መሪነት በስልጣን ወይም በሀብት ሳይሆን